ትግራይ ውስጥ የተፈጸመ ዳሜጅ አለ። ያ የተፈጸመው ዳሜጅ አንደኛው ቲፔሌፍ የሚባል አንድ አንጃ የኤርትራ መንግስት ላይ የኤርትራ ህዝብ ላይ ሚሳይል ተኩሷል። ይሄ ሚሳይል የተኮሰው የወያኔ መንግስት የኤርትራ ሰራዊት የገባበት ገብቶ ወገቡን ቢቆርጠው፣ የገባበት ገብቶ አድኖ ድራሹን ቢያጠፋው እኔ በዚህ አልጸጠትም። የኤርትራ ህዝብ የሚጸጠት አይመስለኝም በዚህ እና ትግራይ ውስጥ ይሄ ተፈጽሟል ብሎ የሚያመው ትግራዋይ ካለ አምሶሪ ነው ብለው እስከ አስመራ ድረስ የተተኮሱ ሚሳይሎችን ግብረመልስ ለመስጠት የተወሰደ እርምጃ ነው እና በዚህ ጉዳይ ላይ ማንኛውም ሀገር ማንኛውም መንግስት ማንኛውም ማንኛውም መንግስትና ሀገር የሚያደርገው ነገር እና የሚሰራው ስራ ስለሆነ በዚህ ጉዳይ ላይ የኤርትራ መንግስት ይጸጸታል ወይ ደግሞ እንጸጸታለን የምንሉበት እምነትና ምክንያት የለንም። ጦርነት ተደርገዋል። አዎ በጦርነቱ ሲቪሊያን ተጎድቶ ሊሆን ይችላል በትክክል ንብረት ወድሟል በትክክል ግን ሁል ጊዜ በአረብኛ የሚባል ነገር አለ አልዕን ብልዕን አስም ብስን አደም ብደም ሩሕ ብሩሕ ወልባድ ያዝለም ቃል በቃሉ ባይብል ላይ ኦሪት ላይ ማለ ጥርስ የሰበረ ጥርስ አይን ያጠፋ አይን ደም ያፈሰሰ ደም ህይወት ያጠፋም ህይወት ዋናውና መጀመሪያ ተጠያቂ ግን ጀማሪው ነው ይላል። ስለዚህ ትግራይ ውስጥ የነበሩ የትግራይ ባለስልጣናት የወሰዱት እርምጃ ከማንኛውም አይነት ከፍከር አንስቶ እያንዳንዱን ቃል አሁን ተመልሰህ ታስበው ወንድነኝ የሚል ሱሪ የታጠቀ ካለ ባድመ በዚህ በኩል እስኪ ውረድ ይለፍ ይሉ ነበር። ወንድነኝ ብሎ ወደዚህ የሚመጣ ካለ ፎቶ ተነስቶ ይሄዳል እንጂ እዚህ ሬሳው የሚቀር እንጂ የሚወጣ የለም ሁሉ የሚባል የነበረውን ነገር ስታይ የኤርትራ መንግስት የወሰደው እርምጃ ያደረጉት ነገር ጆኖሳይድ ፈጸመ አልፈጸመ ማለቱ ወደ ጎን ትጀ እንደ ኤርትራውያንና እንደ ኤርትራ መሪ ይቆጫል ወይ፣ ደግሞ ይቆጨናል የምለው ነገር የለም።